የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ዳግመኛም አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበላችሁምና፣ እኛ የእግዚአብሔር ልጆች እንደሆንን ለልቦናችን ምስክሩ እርሱ መንፈስ ቅዱስ ነው። እኛ የእግዚአብሔር ልጆች ከሆንን ወራሾቹ ነን። የእግዚአብሔር ወራሾች ከሆንንም የክርስቶስ ወራሾቹ ነን። በመከራ ከመሰልነውም በክብር እንመስለዋለን ስለ መንግሥተ ሰማያት። ነገር ግን የዚህ ዓለም መከራ ለእኛ ሊገለጥ ካለው ክብር ጋር እንደማይተካከል አስቡ። የዓለም ተስፋው የእግዚአብሔርን ልጅ መምጣት ይጠባበቅ ነበርና ዓለም ባለማወቅ ለከንቱ ነገር ተገዝቶአልና፣ በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ነገር ግን አስቶ በባርነት ከሚገዛው ከዚህ ወጥቶ የእግዚአብሔር ልጆች ወደ አገኘዋት የነጻነት ክብር ይገባ ዘንድ ተስፋ አለው። እስካሁን ዓለም ሁሉ ያዘነና የተከዘ እንደሆነ እናውቃለን። ነገር ግን የሚተክዝ ዓለም ብቻ አይደለም። የመንፈስ ቅዱስን ፈለማ የተቀበልነው እኛም ደግሞ እናዝናለን እንጂ የነፍሳችንን ድህነት እናገኝ ዘንድ የልጅነትን ክብር ተስፋ እናደርጋለንና በእምነትም ድነናልና። የሚታየውን ተስፋ ማድረግ ተስፋ አይደለም። የሚያየውንማ እንዴት ተስፋ እናደርጋለን? እንዴትስ ይጠብቃል? የማይታየውን ተስፋ ብናደርግ ግን እርሱን ተስፋ አድርገን በእርሱ እንደ ጸናን መጠን ትዕግሥታችን ይታወቃል። መንፈስ ቅዱስም ከድካማችን ይረዳናል። እንግዲያስ ተስፋችንን ካላወቅን ጸሎታችን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርድልናል። እርሱም ልባችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳንም በእግዚአብሔር ዘንድ ይፈርዳል። እግዚአብሔር የሚወዱትን ምርጦቹን በበጎ ምግባር ሁሉ እንደሚረዳቸው እናውቃለን። ልጁ በብዙዎች ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውንና የመረጣቸውን እነርሱን ልጁን ይመስሉ ዘንድ አዘጋጅቷቸዋል። ያዘጋጃቸውን እነርሱን ጠራ የጠራቸውንም እነርሱን አጸደቀ ያጸደቃቸውንም እነርሱን አከበረ እንግዲህ ስለዚህ ምን እንላለን እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ለልጁ እንኳን አራራም ስለ ሁላችን ቤዛ አድርጎ አሳልፎ ሰጠው እንጂ እንግዲህ እርሱ ሁሉን እንዴት አይሰጠንም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? የሚፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሣው በእግዚአብሔርም ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሐዘን ነውን? ስደት ነውን? ረሃብ ነውን? መራቆት ነውን? ጭንቀት ነውን? ሾተል ነውን? መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት ከእግዚአብሔር መወለድ። ወንድሞቻችን ሆይ እርስ በርሳችን እንፋቀር፣ ፍቅር ከእግዚአብሔር ነውና፣ የሚፈቀርም ሁሉ እርሱ ከእግዚአብሔር ተወለደ እግዚአብሔርንም ያውቀዋል። ወንድሙን የማያፈቅር እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህም የእግዚአብሔር ፍቅሩ በእኛ ላይ ታወቀ፣ በእርሱ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም ልኮታልና። የእግዚአብሔርም ፍቅሩ ይህ ነው፣ እርሱ ወደደን እንጂ የወደድነው እኛ አይደለንም፤ ኀጢአታችንንም ያስተሰርይልን ዘንድ ልጁን ላከው። ወንድሞቻችን ሆይ እግዚአብሔር ይህን ያህል ከወደደን እኛም እርስ በርሳችን ልንዋደድ ይገባናል። የሐዋርያት ሥራ ለጳውሎስ ስለ ተሰጠው ሀብተ ፈውስ እግዚአብሔርም በጳውሎስ እጅ ታላላቅ ሥራን ይሰራ ነበር። ከልብሱ ዘርፍና ከመጠምጠሚያው ጫፍ ቆርጠው እየወሰዱ በድውያኑ ላይ ያኖሩት ነበር፣ እነርሱም ይፈወሱ ነበር፣ ክፎች መናፍስትም ይወጡ ነበር። ከአይሁድም አስማት እያደረጉ የሚዘሩ ሰዎች ክፎች መናፍስት ባሉባቸው ላይ ጳውሎስ በሚያስተምርበት በኢየሱስ ስም እናምላችኋለን እያሉ የጌታችን የኢየሱስን ስም ይጠሩባቸው ነበር። እኒህ እንዲህ ያደርጉ የነበሩትም የካህናቱ አለቃ የአይሁዳዊው የአስቄዋ ልጆች ናቸው። እነርሱም ሰባት ነበሩ። ያም ክፉ መንፈስ በኢየሱስ አምናለሁ፣ ጳውሎስንም አውቀዋለሁ፣ እንግዲህ እናንተ እነማን ናችሁ? ብሎ መለሰላቸው። ያም ክፉ መንፈስ የያዘው ሰው ተነሳባቸው፣ አየለባቸውም፣ አሸነፋቸውም፣ አቁስሎም ከዚያ ቤት አስወጥቶ አባረራቸው። የማርቆስ ወንጌል ሐዋርያትን ስለ መምረጡ። ወደ ተራራም ወጣና የወደዳቸውን ጠራ፣ ወደ እርሱም መጡ። ከእርሱም ጋር እንዲኖሩና ለመስበክም ይልካቸው ዘንድ ዐሥራ ሁለቱን መርጦ ሐዋርያት አላቸው። አጋንንትን እንዲያወጡ ድዌያንንም እንዲፈውሱ ሥልጣንን ሰጣቸው። በየስማቸውም ጠራቸው፣ ስምዖንን ጴጥሮስ ብሎ ሰየመው የዘብዴዎስ ልጅ የያዕቆብንና የያዕቆብን ወንድም ዮሐንስንም ቦአኔርጌስ ብሎ ሰየማቸው፣ የነጎድጓድ ልጆች ማለት ነው። እንድርያስንና ፊልጶስን፣ በርተለሜዎስንና ማቴዎስን፣ ቶማስንና የእልፌዎስን ልጅ ያዕቆብን፣ ታዲዮስንና ቀናዊውን ስምዖንን፣ አሳልፎ የሰጠውንም ያስቆሮቱን ይሁዳንም። ወደ ቤትም በገባ ጊዜ እህል ይበላ ዘንድ እንኳ እስኪያስቸግሩት ድረስ እንደገና ብዙ ሰዎች ተሰበሰቡ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።